እንደ ፌስቡክ አይደለም። ፌስቡክ ላይ ስትመጡ ብትቃይሩ ምን ብትሉ ችግር የለውም። እዚህ ጋር ደግሞ ትንሽ ሰው የለመደሽን ስትቀሪበት ሌላ ቀይረች ብትመጭ እስከሚለምድሽ ድረስ ይመስለኛል። እና አብዛኛው ሰው እስካሁን ድረስ እሱ እንደሆነ አላወቁም። ግነት ፕሮፋይሉ ስለተቀየረ ነው። ያው ነው ስሙ ራሱ ነው፣ ግን ፕሮፋይሉ ብቻ ነው የተቀየረው። እንግዲህ ያው እንግዲህ ዋናው ሰላም መሆኑ ነው እኛ የምንፈልገው። ለረጅም ጊዜ ጠፍቶ ስለነበረ ምን ሆነ ምናምን ደግሞ፣ እንደዚህ በውስጥ የሆነ ከሰዎች ጋር የሆነ ንክኪት ያለበት ሰው ደግሞ የሆነ ሰከንድ ሲጠፋ የምታስቡት ብዙ ነገር ነው። ሰው ለዛም ይመስለኛል። ግን ሰላም ነው እግዚአብሔር ይመስገን። ዋናው እኛ የምንፈልገው ሰላም ነው። ሰውን አብራችሁ ስትሰሩ አብራችሁትን ስትሉ ልክ ለቀናት ሲጠፋባችሁ ግን የእናንተ ክብራችሁ የእናንተ ትለያላችሁ። ተመልካቾች ራሱ ለሰው ልጅ ምን ያክል እንደምትከታተሉ ሲጠፋባችሁ እና የምታደርጉትንትን በጣም በጣም እውነት ከእህት ከወንድም ምንም የማይተናነስ ነገር ነው። ያው መወለድ አንዳንዴ ቋንቋ ነው የሚባለው ለዛ ነው። እና እግዚአብሔር ለእናንተ ባላችሁበት ክፉ ነገር አይንካችሁ። የሀገሬ ልጆች ላለው ስትገቡ ሁላችሁም ላይክ ያደረጋችሁ ጀምሩ። የእኔ ራሱ በጣም ቅዝቅዝ ብሎብኛል፣ ለምን እንደሆነ አላውቅም። ምንድን ነው ስሙ፣ ከቻላችሁ ስትገቡ ላይክ ያደረጋችሁ ጀምሩ። ላይክ ስታረጉ ለብዙ እይታ ለብዙ ሰው እንዲዳረስ ያደርጋል። ሰው እኮ ገብቶ ያያል ቪዲዮም ግን ችግሩ ምንድነው ላይክ አታረጉም ለምን እንደሆነ ባላቅም ሰው ላይክ ያደርጋችሁ ጀምሮ መልካምነት ለራስ ነው ምንም አያስከፍልም ማለት ነው። ብዙ ቀና ቀን ቀና ልብ ያላችሁ በጣም መልካም መልካም እህቶች ወንድሞች አላችሁ ያው አንዳንድ ጊዜም የመርሳትም ሊሆን ይችላል ላይክ ለማድረግ አንዳንዴ ትረሱም ሊሆን ይችላል። ግን ሳስታውሳችሁ ላይክ ያደረጋችሁ ጀምሮ። በወንድማችን ጉዳይ እንግዲህ እንዳልኳችሁ ገብታችሁ ማየት ከቻላችሁም በእርግጥ እንደ በፊቱ በየቀኑ ወይ በሶስት ቀን ቪዲዮ ይለቃል ማለት አይደለም፣ አይለቅም። ግን በተወሰነ ሰዓት መጥቶ ነበረ እና እንትኑ ስለቀየረው ሌላ ሰው መስሏችሁ ከሆነ እንግዲህ እየገባችሁ ራሱ ኖፎ እንትኑ ፕሮፋይሉን ሳይሆን ስሙን የምታውቁ ካላችሁ የቻናሉን ስም እንግዲህ ሰርች አድርጋችሁ ማየት ትችላላችሁ ማለት ነው። ያው እንግዲህ ሰው ሲጠፋባችሁ የምትጨነቁ ብዙዎች አላችሁ። የሆነ የዚህ ልጅ ደግሞ ትንሽ የሚያሳስብ ነገር አለ ታውቃላችሁ። ባለፈውም እንደነገርኳችሁ ለእሱ ምንድነው ስሙ ብዙም ከሰው ጋር እንትን አይልም፣ አይቀራረብም ብቻው ነው የሚሰራ። ካያችሁት ከካሜራ ማኑ እና እሱ ብቻ ነው የሚንቀሳቀሱት፣ እና እዛም ይመስለኛል ትንሽ ሶሪ፣ እዛም ይመስለኛል የሆነ ሰው፣ ሰው ከሌለሽ እኮ ሰው ራሱ ያይና አንቺን ለመጉዳት ብዙ ነገር ያደርጋልና። ያው እንግዲህ ዋናው ሰላም መሆናቸው ነው። ባሉበት ሰላም ይሁኑልን፣ ሁላቸውም በዚህ ስራ ተሰማርተው የሚሰሩ በሙሉ እውነት ሁሉንም በጣም በጣም በጣም በጣም ከራሳቸው በላይ አሳልፈው ለስራው ምን ያክል ውጣ ውረድ እንትን እንደሚሉ የአብዛኞቻችሁ እያያችሁ ነው። ከራሳቸው ይልቅ ስራውን አስበልጠው ምን ያክል እንትኑ ሰዓትና እንትኖ ወስዶ እንደሚሰሩ ሁላችሁም እንደምትመለከቱት ነው እና እነዚህ እንደነዚህ አይነት ጀግናዎች ደግሞ ሲጠፉ መጨነቅም ግድ ነው። የሚያጋጥማቸው ነገር ያው ብዙ በሀብታም የሆነ ሰው የሆነ የእሱን ነገር ስትነኩበት፣ ማንነቱ ስታጋልጡበት፣ ግዴታ ደግሞ እሱ ደግሞ እናንተን ለመጉዳት የሆነ ነገር ማድረግ እንደ በቀል ነገር ስለሚያደርጉም ለዛም ይመስለኛል አብዛኞቹ ሲጠፉ እንደዚህ የምንጨነቀው እንደኔ ከሆናችሁ ማለት ነው። ያው እንግዲህ ከሰውም በታች ከፈጣሪ ይጠብቃችሁ ማለት ነው። ሁሉንም ባሉበት ለሰው ልጅ መልካም የምታስቡ ቅልብ ያላችሁ አብዛኞቻችሁ በጣም መልካም መልካም ሰዎች አላችሁ። የእውነት ቃል የለኝም ለእናንተ ለሰው የምትጨነቁ ምን ያክል የሰው ልጅ እንትናችሁ በጣም እኔ እንጃ ትለያላችሁ። ብቻ ሰው ሲጠፋባችሁ የምታደርጉት ነገር በጣም በጣም በጣም እኔ ቃል የለኝም ለእናንተ ማለት ነው። ሁል ጊዜ እላችኋለሁ መወለድ ቋንቋ ነው፣ ለሰው ያላችሁ ክብር። ይሄ ልጅ ደግሞ ብዙ ጊዜ አይታችሁታል ከሚሰራው ስራ እጅግ በጣም ጎበዝ እና እስከ እንት ድረስ እስከ አረብ ሀገር እስከ ገጠር የማይሄድበት ነገር የለም። ይሄ ልጅ እንግዲህ ለሴቶች ወይም ለተበዳይ ከጎናቸው ለመቆም የማደርገው የማይፈነቅለው ድንጋይ የለም። ለምንም አይበገር ባይ ነው፣ ህልህኛ ነው ልጁ። ብቻውንም ቢሆን ራሱ አንዴ ጓደኛው ታስታውሳላችሁ ቤት ውስጥ ቀጥሮት እሱን እሱን ለማጥቃት ነው። እነሱ ሁለት ሆነው ነው የጠበቁት። እሱ ግን ምንም ሳይበገር ሁለቱንም እንዴት ጥርሳቸውን እንዳራገፈላቸው እና ይሄ ልጅ አንዳንድ ጊዜ እግዚአብሔር ኃይል ይስጥሽ። ሲቀጥል ደግሞ በጣም ጎበዝ ነው። ለምንም ነገር እጅ የሚሰጥ ልጅ አይደለም። በጣም ጎበዝ ነው። ለሰው ያለው ክብር ለሰው ልጅ ያለው ስንትኑ በቃ ስነ ስርዓቱ እንዴት ደስ ይላል! እንዴት መታደን ነው። አሁን ላይ እንደውም ጠፋ ጠፋ ብሎ ነው እንጂ በፌስ ምንድን ነው በቶክቶክ ላይም ስታዩት በቃ ሰዎችን ሲረዳ ለሰው ብር ሲሰጥ ምናምን ነው የምታዩት። በጣም ከምላችሁ በላይ ማለት ነው። ያው አብዛኞቻችሁ ስለ እሱ በጣም ከኔም በላይ የምታውቁ አላችሁ ስለ ልጁ ክብር ያለው ልጅ ነው። የሰው ክብር የማይነካም የራሱንም አስከብሮ የሚኖር ጀግና ነው። እና ብቻ ባሉበት ሁሉንም በእንደዚህ አይነት ስራ ተሰማርተው የሚሰሩ ወንድሞቻችን፣ እግዚአብሔር ባላችሁበት ሰላም ያርጋችሁ ነው ምለው። ለሰው መልካም የምታስቡ ቅልብ ያላችሁ በሙሉ መልካምነት ለራስ ነው። በምድር የዘራኸው በምንድን ነው በሰማይ ታገኘዋለህ ነው እና እንደ እናንተ አይነት ጀግና ጀግና ስላለ ደግሞ ሀገራችን ላይ እግዚአብሔር ይክበር ይመስገን። በአንዱን እንት ሲላችሁ በአንዱ ክሳችኋ እና በጣም ብዙ ሰዎች አላችሁ ለሰው የምትቆሙ የተቸገረ በቃ ተስፋ ለቆረጠ ሰው ተስፋ የምሰጡ ብዙ ብዙ ብዙ ተነግረው የማያልቅላችሁ ታሪካችሁ ብዙ ሰዎች አላችሁ። እና ሰው በመሆኑ ብቻ በሰውነቱን አይታችሁ ወደ ራሱ የራሱ የሆነውን ነገር ለማስመለስ ጧት ማታ የምትደክሙ በጣም ብዙ አላችሁ። ብቻ እግዚአብሔር ለሁላችሁም መልካም ለሰራችሁት እግዚአብሔር ይክፈላችሁ ነው የምለው። መጥፎም ሰው እንዳለ ክፉ ምንድን ነው ደግ ሰው እንዳለ መጥፎ ሰውም አለ። በእነዚህ ስራ በሚሰሩ ሰዓት ብዙ የሚያሳድዱ ሰዎችም አሉ ግን ያን ሁሉ ተቋቁመው እነዚህ ጀግናዎቻችን ደግሞ ለተበዳይ ጎን ቁመው እኔ ይሄን ልጅ ምን እንዳልኩ ታውቃላችሁ? ከነ ልዑል ዘላለም ጋር አንድ ላይ በቃ የሆነ ትብብር አድርገው ብቻውን ከሚጎዳ ሲሄድ የሆነ ቦታ ብቻውን ከሚሄድ ከነሱ ጋር አንድ ላይ እንትን ብለው ቢሰሩ አሪፍ ነበረ። ዘላለምና ልውል እንግዲህ ዘላለምን በፊት የራሱ ስራ ነበር የሚሰራ የራሱን ልክ እንደ ልውልም ቢሆንም ሞር የራስ የራሳቸው። አሁን ግን ደስ አይሉም እንደዚያ አንድ ላይ ሆነው ሲሰሩ በሁለታቸው መሀል የሚመጣባቸውን ነገር ለሁለት እየተጋፈጡ እንግዲህ እስካሁን ድረስ ያሉ በጣም ጀግናዎች ለብዙ እንባ ያበሱ የተዘጋባቸው በር ብርሃንን ያሳዩ ጀግናዎች በጣም ብዙ ናቸው እና አሁን ወንድማችንም፣ እንደዚህ ከጎን ሆነህ እንደዚህ አብራችሁ ናችሁ። በዚህ ስራ ተሰማርታችሁ የምትሰሩ በሙሉ አንድ ሁናችሁ ሰርታችሁ በቃ ለእናንተም ጥሩ ነው ይመስለኛል። አብዛኛው ጊዜ ሰው ሊያጠቃችሁ ወይ የሆነ እንትን ሊላችሁ ይችላል ግን እናንተ ደግሞ አብራችሁ ከሆናችሁ ምንም ነገር የሚደርስባችሁ ነገር የለም ብዬ ነው የማስበው። እና በምትሄዱበትም እንግዲህ እግዚአብሔር ይከተላችሁ፣ ይጠብቃችሁ፣ መድኃኒዓለም እናንተ ደጋግ ለምትሰሩ ሰዎች። በጣም ብዙ ደጋግ የሚሰሩ አሉ ኢትዮጵያ ውስጥ እየተበርከት እያሉ ነው። ለብዙ ወጣት አራ የምትሆኑ ጀግናዎች ናችሁ እና ብቻ እግዚአብሔር ይስጣችሁ ነው የምለው። ለሁሉም ነገር ለመልካምነታችሁ ሁላችሁም ሰላማችሁ ይብዛ ነው የምንለው። መልካም መልካም ሰዎችን እግዚአብሔር እያብዛለን። ብዙ ተባዙ እንደ አብርሃምና እንደ ሳራ ተያለች ብዙልን ተባዙልን። ለማንኛውም ጋይዝ የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ ሼር እያደረጋችሁ አበረታቱን። በሌላ ፕሮግራም እስከምንገናኝ ድረስ ደህና ሰንብቱ። የእውነት በጣም ቅዝቅዝ ብላችሁብኛል ይህ ሰሞን፣ ለምን እንደሆነም ባላቅም። ላይክ ብታደረጉ ደስ ይለኛል የእውነት ከገባችሁ አይቀር ላይክ አድርጉ። ላይክ ስታደርጉ ለብዙ ሰው ተደራሽ ይሆናል። ላይክ አድርጉ። ስትገቡ ከተመቻችሁም ሸር አድርጉልኝ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ሰላም፣ ሰላም፣ ሰላም። ቆዩን፣ እናመሰግናለን። አብራችሁን ለምትከታተሉም በሙሉ ሰላማችሁ ይብዛልን። ባይ ባይ